ፍቅርና ፈዋድ ወደ ድሮው ፍቅራቸው ተመለሱ። ፈቲና ቡርካ ዳር ላይ መንገድ ላይ ቀሩ። አይ ሙሽክላ ከቢር በፍቅረኛሞች ማል አትግቡም እምለው ለዚህ ነው። ለማንኛውም ፈዋድ እየኔም በጣም ይቅርታ ልጠይቅ ፈልጋለሁ። ምክንያቱም ብዙ ነገር ተናግሬ ያውቃለሁ። ደግሞ እንደዛ የተናገርን ደግሞ አንተ በምታደርገው ነገር ነው። ምስኪን አይዞ ዞሮ ዞሮ እኔ ፈዋድን ማለት ነው። አንዳንዴ ፈቲጋ ሆኖ ሲዳላ ጥ እያናደደኝ ነው። እኔ የምናገረው ሲቀጥል ደግሞ የበፊቱን ፍቅርን ያገዛትን የደገ ደማትን ያኔ የደገማትን ቶ ባለጌ አጥቅሎ ነው የደገፋትን ለማለፍ ፈልጌ ነው ና በፊት እሱ ነበር የሚያጥናናት። እሱን ነገር ሚረስ ይቻላል። ምክንያቱም የሆነ ቀን ፍቅር ፏድን ካብርሽ ጋር አሁን እንደዛ ስታደርገው ለምን እንደዚህ አለች ብለን እኛም ተናግረናታል። ምክንያቱም ያኔ ብቻዋን እያለች እሱ ደግፏት ለምንድነው አሁን እንዲሄድ የምትፈቅድለት የምትገፋው እያለን ነበር። እና ፏድ በነገራችን ላይ በጣም ምስኪን ነው። ይሄ በፊት ሳየው ማለት ነው የሆነ አግሬሲቭ ሰዎችን ሚከረባበት ምናምን ነበር የሚመስለኝ። ግን አሁን አሁን ማለት ነው ፏድ በጣም የሆነ የሆነ ለስላሳይ ሰው የሆነ አሰርቲቭ ነው የሚባል፣ ሲቪክስ ስንማር ኦ ማይ ጋድ እውቀቴ ቀላል እንዳይመስላችሁ በእውነት ከሲቪክስም ከማትስም እየቀላቀልኩ ነውን። ደግሞ ይውላችሁን የምላችሁ ኔ ውዶች፣ የተማርኩት ትምህርት ማለ አሁን እየመጠቀ ወደ ላይ እየወጣ ነው። አልኩ እኮ እንግሊዘኛ ተናገርኩ አልሰማችሁኝም። የምር የምር ቁም ነገር ፏድ ማለ አግሬሲ የሆነ ኃይለኛ ምናምን ነበር የሚመስለኝ፣ ግን ፏድ ማለት ነው የሆነ ለስላሳ ሰው ታውቃላችሁ። ለስላሳ እንደዚህ ስትገሩት እንደዚህ የሚገራ ገብቷችኋል? እናንተ እንዳደረጋችሁት የሚሆን ባል ነው የሚሆኑ ፈዋድ ማለት ነው። ግን ከፍቅረዬ ጋር ፍቅረኛሞች እንዲሆኑ እኔ ብዙም ፍላጎት የለኝም። ይቅርታ አድርጉልኝ ማለት ነው። ብዙ ነገር ደግፏታል፣ አግዟታል። በፊት ፍቅረኛው ሳትሆን ልክ ልክ እንደ መጀመሪያው እንዲሆኑ ነው የምፈልገው እንጂ እኔ ፏድና ፍቅር ፍቅረኛሞች እንዲሆኑ አልገፋፋቸውም። ነገር ግን እንደዚህ እንዲጣሉ አልፈልግም። በቃ ፍቅርዬ ፏድን ደግሳ እንድትድረው ፏድም እንደዚሁ ማለት ነው። በቃ በተመሳሳይ ባቻቸው። እኔ ግን አሁን ያሳዘነኝ ነገር ማንዶ ታውቃላችሁ፣ ቡርካ አይ አፍቅሬሻለሁ ያለው ብለህ አይድሌ አይድሌ ሰዓት ምን ተሻለ? እና ቡርካም ይቅርታ ጠይቅ እየተባልክ ነው። ዞሮ ዞሮ ሳያጣሩ ወሬ ሳይገሉ ጎፈሬ ይላል ያገሬ ሰው። ሳያጣሩ ወሬን ማውራት ችግሩ ይሄ ነው። ቡርካ ቸኩሎዶ ለፍቅር ለኩሶ አጣልቷቸው ነበር። ዞሮ ዞሮ ፈኪ ደግሞ ያው ፈቲ ፈቲ ፈቲ የስ እንግዲህ እኔ ዳቦ ሰጠሽ ብዬ ወቅሸሽ ነበር። እንግዲህ አልሰጠሽም ማለት ነው። ኦ ማይ ጋድ አንቺንም ይቅርታ ጠይቅሻለሁ። ዞሮ ዞሮ እንግዲህ ምንም ማድረግ አይቻልም። ተናግሬያለሁ ተናግሬያለሁ። ይቅርታ ፈቲ ፏድ እኔም ይቅርታ ጠይቃለሁ። እንግዲህ ምንም ማድረግ አይቻልም። እኔ እኮ ፍቅርን አሳዘናቸት ብዬ ነው ያኔ ማት የወረድኩባችሁ። ደግሞ አንድ ላይ እንኖር ነው ስትሉ ወንድና ሴት ታዲያ እኔ ሌላ ምን ላስብ ይችላሉ? ጭንቅላቴ ልየመጠው ያ ነው ሶ ሶሪ ሌላ ደግሞ ይሄ ሉሻ፣ ኦ ማይ ጋድ! ከዚህ ልጅ ጋር ግን ጋይስ እንዴት ነው ያማረባት? በጣም ተውባታል። በነገራችን ላይ የእኔ ቆንጆ እንደዚህ ሳቅሽ እና ፈገግታሽ በመመለሱ በጣም ደስ ብሎኛል። እኔ የእኔ ውድ እናንተ እናንተ ረጉድ ረጉድ ረስቸው የነ ሀይሚ ነገር አይ ሀይሚና ብሩክ እናንተ አይ ብሩክ አንተ ብሌለሽ ፍሪ ፈርሰኪ አድርገው ቪዲዮን ይጨርሱት እንዴ? ወይ ፍራንክ አይደል? ወይ ማስታወቂያ አይደል? እንደው ዝም ብሎ አይ እኔ ደግሞ የእውነት ቀለበል ሊያስረዳት ነው ብዬ በሰው፣ ሚዜዎቹን ሰብስቦ ቀለበል ሊያስረዳት ነው ብዬ ስጠብቅ ሀይሚ አግባኝ እያለች ከቻ ስብላለች። ዞሮ ዞሮ ደስ ይላል፣ ያው ግን ምንም ፍራንክም አይደል፣ ብቻ የሆነ ቅጥ የሌለው ነገር ነው የዛሬው ሀይሚ ቪዲዮ። ምንም አልገባኝ፣ ማስታወቂያ ነው፣ ፍራንክ ነው፣ ሪል ነው፣ በቃ ዝም ብሎ ግራ ይገባ እንደ ፍራንክ ነገር ነው ግን ምን ልበላችሁ፣ ወይኔ እናቴ በቃ እኔ ምንም ግራን የገባኝ ሀይሚ ሀይሚ። ዞሮ ዞሮ ግን ደስ ይላል። ግን እኛ እንደጠበቅ ነው በጉጉት እንደጠበቅ ነው አይደለም። እኔ በጉጉት አይኔ ፍጥጥ አርግኔ ደግሞ ብርኬ ጓደኞቹን ሰብስቦ ታገብኛለሽ ሀይሚዬ የእኔ ፍቅር ይላታል ብዬ ነበረ። ምን አረሱ፣ ትዳር ከባድ ነገር ነው፣ በቀላሉ አይገባበትም። አይ ወንዶች ችግር አለባችሁ ኮ ችግር አለባችሁ። እሺ የኔ ማረት የኔ ወደች የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ ሼር እና ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡ ማለት ነው። የኔ ውዶች፣ እንግዲህ ፍቅርና ፉፉ ዛሬ መጥተዋል ማለት ነው። እኔማ ሌላ ጦርነት ይከፍታሉ ብዬ በጣም ስፈራ ስሰጋ። ፍቅር፣ የኔ ሴት፣ የኔ ትልቅ ሴት፣ ኦማይ ጋድ ፍቅር እኮ ማለት ነው። የምር እኮ፣ የምር የምር፣ ያለ እድሜዋ እኮ ነው የምታስበው። ኦ የኔ ኩሩ፣ የኔ ቀብራራ እዩላቸዋል። እኔ ቡርካ ጋብረን ንኑር ላስብበት ያለች አውቃ ነው። ፉአድን ልታናድር ነው ብያችሁ ነበር። ፍቅር እንደማታደርገውን የእርግጠኛ ነኝ። ፍቅር ክብሯን ጠብቃ ነው የምትሰራው። ወንድ ጋ እንደዚህ በቀላሉ አትጋጋጥም። ነገር ኳችሁ እኮ ፉአድን እስከ ዛሬ ቤቱ አሳድሮ አታቅም ስላችሁ የታየሽ ልትሉ ትችላላችሁ። እሱ ራሱ አለኮ ለእኔ እስከ ዛሬ ድረስ ዳቦ ሳትሰጠኝ እንዴት አሁን ቡርካ ሄዶ እበላለሁ ይላል እኮ። ነው ይሄ እኮ ነው ያጣላቸው ያናደደው እውነቴን እኮ ነው እስከ ዛሬ ክብሯን ጠብቄ ኖሬ እንዴት እሷን ከኋላ መጥቶ አብሬ እኖራለሁ ይላል እንዋጋለን እንዋጋለን አለ ፍዋድ ከዛ ቡርካ ደግሞ ያው ቸኩሎ ማለት ነው ቸኮለ ቸኩሎ ሄዶ ነገሮችን ለፍቅር ለኮሰ ከዛ ፍቅር ደግሞ እኔ አቶ በለው እያለች ሄደሽ በቃ እንደዛ ሆኖ ነገሩ ተበለሻሸ ነገር ግን ፍዋድ ሊያደርግ የነበረው ሰርፕራይዝ ነበር ፍቅር ይህን ገብቷቸዋል አደለ ነገር ግን ሰርፕራይዙን አበላሹት ማለት ነው ቢሆንም ግን ያው ቡርካም ለፍቅር በማሰብ ነው። ግን አንድ ጥያቄ ምንድን ነው? አፈቅርሻለሁ ያለው ያለው ነገር የእውነቱን ነው እንዲህ ልጅ ኧረ ጉድፈላ ጉድፈላ ጉድፈላ ነገሩ ፍቅር እየኮ ምትወደር ልጅ ናት። ያያት መንገደኛው ራሱ እኔ ራሱ ለወንድሜ ስንት የተመኘዋት ወንድሜን ባጋባት እያል ሁሌ እውነቴን ነው እንዲሁም እኔ ለአንድ ወንድሜ ልደራት እያሳውቁ ነው ሁሌ መኛት አለው ገርማቸኋል። እና ያያት ሁሉ የሚወዳ ሴት ናት። እና ልክ እንደ ትልቅ ሰው የምታስብ ይህን ቀብራራ የቀርታ ጠይቃ ምናምን በቃ ደስ ሲል እንደ በፊቱ ሲጫወቱ ምናምን በጣም ደስ ይላሉ። ግን እኔ ፍቅረኛሞች እንድትሆኑ አልፈልግም። ግን እህትና ወንድሙናችሁ። እንደ በፊታችሁ ዘናፈታ እያላችሁ እየሳቃችሁ እየተጫወታችሁ ምናምን ሁሌ ኑ። በቃ እንደዚህ ዘና የሚያደርግ ነገር ስሩ። አትጣሉ፣ አትደባደቡ ምናምን በቃ ደስ ይላል። ፏድም እውነት ነው ፍቅርዬ፣ እንዳልሽው የክፉ ቀንሽ ነው። አረሳሽም አለመርሳትሽን ግን አድንቄልሻለሁ። ምክንያቱም በከፋሽ ባዘንሽ ሰዓት እሱ ነበረ የቆመልሽ። ገባሽ አደለ? ሁሉም ሰው በራቀሽ ሰዓት ከብዙ ነገር ያወጣሽና ያን ውለታሽን አለመርሳትሽን ሳላ ድንቅልሽ አላልፍም። የእኔ ቆንጆ ሁሌም ቢሆን ኩሩነሽ። ከዚህ በኋላ ኩሩ እንደምትወኝ። አይ ና አሁን ብዙ ሰዎች አንቺ አሽቃባጭ ማለታችሁ የማይቀር ጉዳይ ነው። ኧረ ተው በጎቹ፣ ኧረ ተው ከቤት የውጡልኝ። እኔ እኮ ለምንድን ነው የምትል ከሰከሱት የቤት እደ እኔ አልፈልጋችሁም እኮ ወይኔ ጉዴ ፈላ መታችሁ፣ በኮሜንት ምትሰ አልፈልጋችሁም። በጎቹን አልፈልግም። እኔ ከበጋ ምን አዳረቀኝ? እኔ ጉድ እኮ ነው እኔ የተመረጡትን ነው ይዤ የሚሄድ ከበጋ አብሬ አልውልም። ከበጋ ከዋልኩኔም በግ መሆኔ ስለማይቀርና አዎ፣ ፍቅርን በጣም ደሞ ወዳታውቃላችሁ። አይሄሉም እንደዛው አምሮባታል። ዛሬ ደግሞ ከዚህ ሺህ ብላ ጋር እንዴት ነው ያማረባት? ኦ ማይ ጋድ ያጣፍጠድሽ። ለማንኛውም የመቶ ሺ ኬ ሲልቨር መጥቶላታል። ብቻውን ለማጠብ በርገን ያመጣቻት ሄሉ እራሱ ማንም አላገዛትም። ቤተሰብ ሳትጨምር ምንሳትል ራሷ ራሷ እንድች እንዲች ብላ መቶ ሺህ ሞልታ ሲልቨር አመጣች። የኔ አንበሳ ለማንኛውም ሳላደንቅሽ አላልፍም። ፍቅርዬስ መቶላታል አይደለም መቶላታል። ለማንኛውም እኔ ምርጦች በርቱልኝ ልላችሁ ፈልጋለሁ እነ ደመቁ ግን ሰሞኑን ጠፍተዋል አይ ምን ገጠማቸው የብር እጥረት ነው እንዴ ስለነሱ ካላወሩ አይሳካልኝም ብዬ ነው ኮ ምን ላርግ